ሰዎቹ መንጠቅ አለ ብለዋል። አላማዎቹ ጥም ቢላ መካን የሚለው ላይ ጥያቄ ነበር ያነሳውት። ያኒ ይህንን የሚል ቃል መንጠቅ አለ ብለዋል። መንጠቅ ተናገሩ አያ። ከዛ ደግሞ አልፎ መፍሁም ነው ካላ ደግሞ ያንን መፍሁም ማን ነው የተረዳው? እዛ ላይ ከአንቀጹ መፍሁም የተረዳው ሰለፍ ማን ነው? مرحبا مرحبا مرحبا

አረበኛ እረዳለሁ፣ አረበኛ ተምሬያለሁ። መፍሁም ና መንጦቅ ካለው መንጦቅ አለ ነው ያላቸውኝ። አላሁም ውጅዙን ቢላመከን የሚለው መንጡቅ አለነው ያላቸውኝ። መንጦቁን አሳዩኝ። መንጦቅ ማለት ምን ማለት እንደምረዳ ማለት ነው። እወደመም ደግሞ መጀመሪያ እየሰማሀኝ ከሆነ ማዋሪ ደልከላሜን በደንብ መጀመሪያው ነው።

ቁ ላ እያነሳሁ ነው። መጀመሪያ መንቱቅ ማለት ምን ማለት ነው? መንቱቅ ማለት ልነግርህ ነው ነግርህ ነው መዋሪድ ልከላም ልነግርህ ነው። መጀመሪያ ልነግርህ እኮ ነው ልከላም። አልጠየቅኩም። መንቱቅ ማለት ምን ማለት ነው? መንቱቅ አለ ስላላችሁኝ፣ መንቱቅ ማለት ምን ማለት ነው? አላህ መውጅዱን ቢላ መካን የሚል መንቱቅ አለ

የምትፈልገው የቁርአን ማስረጃ ነው አይደለ? እሺ ሌላ ሰው አርጋችሁ የቁርአን አያ ያነሳሁልህ ነው አይደለም እንዴ? ልጅ እኮ አንድ ያስገቢማ፣ አንድ ያስገቢማ አንዴ አስገቢ ይ እንዲሁ ነው። ልጁ የሚቀይረ ያየው አለ እንዲ እኛ ትተናችኋል፣ ግን እንዲያስረዱ ዝም ፈቃደኛ አይደለም። ታዲያ መረዳት አሁን አሁን በነገራችን ላይ አሁን በነገራችን ላይ ያነሳሁለት የቁርአን አያ ነው አይደለ? ሰው የቁርአን አያ ተነስቶለት ወዴት ይሄዳል? የቁርአን አያ ተነስቶለት ወዴት ይሄዳል ማለት ነበር። አንዴ ጠይቁ ማለት ነው። ሁሉ ሁሉ ጊዜም እነረውዳ አንዴ ከጠየቁ በኋላ በቃ ዝም እንዲሉ ማድረግ ነው። ሌላው ተጠያቂው እስኪመልስ ድረስ አይ አንድ ማለት እኛ ላይ ክፍተት ያለን ነገር ነው። ሁሉ ሊያስገብተን በቃ ጭቅጭቅ ነው የሚሆነው። እዛ እነሱ ቤት አላያችሁም? አንድ እኮ ቃል አያስወሩ። እኛ ግን እዚህ ጋር በጣም እንትን እንላለን። አሁን ከቻልሽ ሲያስገቢው ካለ መርሓባ ኢብን አብዱበር የምትፈልገውን ጥያቄ ብቻ እንሳ እሺ የጠየቁ ጥያቄ ያ ያ ጥያቄ ምንድን ነው? መርሓባ አንተ ዝም በል። አዲስ ርዕስ እያወጣን አይደለም፣ ቆይተናል። እያወረዳ ንገረኝ ነው ርዕስ ንገረኝ ነው አለቀ። ርዕስን ንገረኝ ብቻ። አላሁ መውጁድን ቢላ መካን የሚል መንጡቅ አለ፣ መንጡቅ ከቁርአን መንጡቅ አለ ብሏል። ወይም ነፍስ ወልአያ መንጡቅ አለ ብሏል። መንጡቅም አለ መፍሁምም አለ ብሏል። መንጡቅ ማለት እንግዲህ ካልተረዳችሁ ለፍዞል ቃል አላሁ ለፍል ጀላለው መውጁዱን ቢላ መካን የሚል ቃል በቃል አለ ብሏል። መንጡቅ ማለት ይሄ ነው። መፍሁም ማለት ደግሞ ከአንድ አንቀጽ ከዛች ተነስተህ የምታስረዳው ነገር የምታስይዘው ነገር አለች። ያች ደግሞ መፍሁሙን ደግሞ ከዛች አንቀጽ ከሰለፍ ማን ተረዳ ብዬ ነው የጠየቅኩት። መንጡቁ ይቀደምልኝ። መንጡቁ አላሁ መውጁዱን ቢላ መካን የሚል የቁርአን አንቀጽ ይስጠኝ አለ ስላለ ከዛ መውሪድ ልከላ ምናምን እኔ ሊያስተምረኝ አልገባውም። እዚህ ጋር ሕዋር እናድርግ በዚህ በተነሳቸው ርዕስ ላይ ገብቷን። መንጡቅ አለ ብሏል መንጡቅ ይናገር። ከዛ ወደ መፍሁም እንገባለን። መፍሁሙን ደግሞ ማን ዳሰያ። እኔ ዝም እላለሁ፣ ሚዩት አረጋሉ በቃ ጥያቄ እንጨረስ ካሁን ከዛውም በመሀል እንዳገባ በቃ እሳቸው የቀጥሉ ማለት ነው። በመሀል የምገባው ተልቢስ ሲደረግ ነው ወይ አዳም ጥያቄ ጀዋቡ ላይ ማለት ነው። መንጡቅ የመፉ ካላችሁ መልስ አድርጋቸው እንዳትይዞት፣ ያለን መጀመሪያ ደምጠኝ። ያው አሁን አንተ ስታወራ ሙሉ ሀሳብን አስጨርሰናል። አልገባንም በመሀል እነሱ የሚጨርሱ ያልገባህን ለአንተ መጨረሻ ላይ እንሰጥሃለን። አንተም ደግሞ እዚህ እዚህ ሀሳብ ላይ ተሳስታችኋል፣ እዚህ እዚህ ላይ መምጣት ማስረጃ ያለበት ማስረጃ መምጣት አለበት ምናምን ብለህ መጨረሻ ላይ ለራስ ጊዜ ይሰጥ ጠይቃለን። በመሀል አሁን እንዳገባ ሌሎቻችን ምታድጎ እንዳገቡ ሰይ ዲማ ሚውት አድርግ ራ አላሁ ተባረከ ወተዓላ አክበረና ቢነፍሲ ከላሚ አላህ ግልጽ በሆነ የቁርአን አያ ላይ ሁወ ልአወሉ አወል ማለት ማንኛውም ፍጡራን ከመኖሩ በፊት ያለ ማለት ነው። ማንኛውም መክሉቅ ማንኛውም የተፈጠረ ነገር ከመኖሩ በፊት ያለ አወል ማለት ከእርሱ ጋራ ማንም የሌለ፣ ከእርሱ ጋራ አንድም ከልቅ የሌለ

የመጀመሪያ የሆነ ከእርሱ ጋራ ምንም ከልቅ የሌለ ከልቅ የሌለ ስንል መካን ከፍጡራን መካከል አንዱ ነው። መካን ከፍጡራን መካከል አንዱ እንደሆነ እንረዳለን። ምክንያቱም አላህ ቁርአን ላይ ሁወል አወሉ ሲል መንጡቁ ነው የምንረዳው። መፍሁሙ ምንድን ነው? ከፍጡራን መካከል አንዱ መካን ነው። ኢዘን መካን ከመኖሩ በፊት ያለ ጌታ ነው ማለት ነው፣ መካን

ወልአወሉ ወልአሂሩ ማለት ምን ማለት ነው? እሱ የመጀመሪያና የመጨረሻ ነው። አወል ማለት አወል ማለት ነገራቶች ፍጡራን ከመኖራቸው በፊት የነበረ ማለት ነውን፣ ችግር የለም እሱን አስረዱኝ ያላልኩም ሺዎቹ መንጦቅ ማለት ምን ማለት ነው? መጀመሪያ ቃል በቃል አንድን ነገር ማምጣት ማለት ነው። መንጦቁል ከላም ውልም

መጀመሪያ እኮ መንጡቁን አስቀድመህ ነው መፍሁም የምትናገረው፣ አይደል እንዴ ሁለቱ? ይህም መንጡቅ አላሁን ውጁድን ቢለመካን ማለት ነው። ሁለቱም ይቻላል። ስለመቻሉ እኮ አይደለም አሁን መነጋገር ያለብን፣ ሁለቱም ስለሚቻል መንጡቅ ማለት ምን ማለት ነው? መንጡቅ ማለት በግልጽ የተቀመጠ እሱን እኮ ሼክ

አዎ ትንሽ ድብቅ ብል ትንሽ አይሰማም። አሁን አሁን ይሰማል። ሆል አወሉ የሚለ የቁርአን አያ ማስረጃ ነው እሱ። ከፈለገ የቁርአን አያ ማስረጃ ከፈለገ ሆል አወሉ የሚለ የቁርአን አያ ማስረጃችን ነው አልኩት። አይደለም ሲል ይከራከር። እሺ ኡስታዝ መንጡቅ ማለት ምን ማለት ነበር እ

አላህ አን ፍሩ ወላሂ መንጡቅ አይደለም አላችሁኝ። ይሄ መንጡቅ አይደለም የሚያስረዳው ነው ያላችሁ ነው። እዚህ ላይ መፍሁምና መፍሁምና መንጡቅ ሙቀደም ሙቀደም መሆናቸው ችግር ስለሌለው አንዱ ቢቀደም ችግር ስለሌለው ማለት ነው። እሺ፣ ቆይ ሙ አላህን ፍሩ ማሆል መንጡቅ አልኩኝ። እሺ፣ በቃ መንጡቅ ማለት ምን ማለት ነው? ሌላውን ተውት። ይሄን የቁርአን አንቀጹን ተውትና መንጡቅ ነው ሆኖ አመጣለሁ። አላህ መውጁድም ቢላ መካን የሚል መፍሁምም መንጡቅም አመጣለሁ ነው ያላችሁት። መንጡቁ እሽታለ አሁን አሁን አሁን ያቀርብኩልህ መፍሁሙን ነው። አሁን ያቀርብኩልህ መፍሁሙን ነው። ሚን አልአያ ሚን አልአያ ልቁርአንያ መንጡቅ የለም ማለት ነው። ከቁርአን አንቀጽ ላይ የተገኘ የሆነው መፍሁም ነው የነገርኩ መፍሁም ሁወ ደሊል መንጡቅ የለም ማለት ነው። ስለ መንጡቅ ሌላ ማስረጃ መንጡቅ ሌላ ላመጣልህ ነው። አሁን መፍሁሙን ያስቀምጥኩልህ አሁን መፍሁም ያስቀምጫ ያምጣ፣ አላህ መውጁድ ቢላ መካን የሚል ያምጣ፣ አምጣ። መንጡቅ የሆነ ማለት ነው አምጣ። ይሄ በቃ የሚያስረዳው ነው፣ መፍሁሙ ነው። መፍሁሙም አሁን ደግሞ በዚህ ማን ነው የተረዳ፣ የተረዳው የሚለውን እጠይቃለሁ። ግን መንጡቅ አለ ብለሃል፣ መንጡቁን አምጣ። አያ ተፈጠር መንጡቁን አምጣ። ድምጻቸውም ተይዟል።

ጥያቄው ወደ እኔ መምጣት የለበትም። መፍሁም እና መንጡቅ አመት ማስረጃ ይሆናል። መፍሁሙ ደግሞ በአንተ በተረዳሁ ሳይሆን ሰለፎች በተረዱት ማስረጃ ይሆናል። ያ መንጡቅ

ቆይ ቆይ ቆይ ቆይ ቆይ፣ ምን ተቃንተ? የለም አላልክም። መጀመሪያ መልስ ነው የምትለው። እዛው ሴቶች ከሆነ ካልተጠያየት መፍሁም ማስረጃ ይሆን አላይሆንም?

መፍሁሙ ልከላም ደግሞ የአንድ አንቀጽ አያ መፍሁም የምንረዳው ያቺ ታስገነዝባለች የሚሉት ሰለፎች በተረዱት ነው። ወላኪን ከሰአልቱሰላን አዎ በሰለፎችአዎ በሰለፎች ተፋም ሉገት አማሪ በሰለፎች ነው የምናገኛ ትረዳላቸው አለ ሾ ሰለፎች ሚነ ሰለፍ አንድ መንጡቅ የለም ቁርአን ላይ አላህ ጋራ መካን አለ የሚል አላህ በቃ መንጡቅ አለ ብሏል። ሼሆቹ እንግዲህ መንጡቅ ብሎ ማለት መንቱ ካለ ብላ ስላላችሁ ማለት ነው። ይሄ ካለ ብላችሁኛል። በቃ የሃይነት ሙድ እና የሃይነት ስርዓት የጓደኛህ የሙራድ ሙድ ነው ስርዓት ነው። የምትጠየቀው መልስ እንውዋይ ትፈልግ ከሆነ መፍሁም ልከላም ማስረጃ ይሆናል። በሰለፎች ፈህም ብያለሁ። በሰለፎች ፈህም መፍሁም ልከላም ማስረጃ ይሆናል። ወርዶ አልሾቹ በቃ አስለን መጀመሪያ የሚፈልገው እንደ እንትና የሆነ ነገር አውርቶ ቀርጾ መሄድ የሚፈልገው እንጂ መወያየት አይፈልግም።